እንዴት ናችሁ? ክቡራትና ክቡራን የኤችዲ አድማጭ ተመልካቾች፣ መጥተናል በተወዳጁ ብስራት ኤፍኤም 101 እንግዲህ የሐሙስ ፕሮግራማችን ነው። 25 ሰዓት ደቂቃ ከእናንተ ጋር ቆይታ እናደርጋለን። ቻምፒየንስ ሊግ እንግዲህ ለምን ተወዳጅ እንደሆነ ሁሉም የተመለከተበትን ጨዋታ ትናንት ምሽት በኢንተርና በባርሴሎና መካከል በኑ ካምፕ አይተናል። ሁለቱም በራሳቸው ዘይቤ እጅግ በርካቶችን ያስደመመ ጨዋታ አድርገዋል። ጨዋታው ሶስት ለሶስት ተጠናቋል። የመልሱም ጨዋታ እንግዲህ በዚሁ ልክ የሚጠበቅና ሁለቱም ሀምሳ ሀምሳ የማለፍ እድላላቸው እንዲባል ያስደረገ ሆኗል። ወጣቱ ላሚን ያማል በአስራ ሰባት ዓመቱ በግማሽ ፍጻሜ እንግዲህ ጎል ያስቆጠረ የመጀመሪያው ተጫዋች ሆኗል። አስደናቂ መታታዊ ብቃቱንም እንዲሁ በኑ ካምፕ አሳይቷል። ወሬ ሁሉ ስለሱ ሆኗል። በነገራችን ላይ አንድ መቶኛ ጨዋታውንም እንግዲህ በባርሴሎና አከናውኗል። ከቡድን ጓደኞቹ ጋር ሆኖ ፎቶ የተነሳበትም ስነስርዓት ትናንት አይቷል። ይህን ጨዋታ እናነሳለን አጠር አድርገን ማራኪ ጨዋታ ነበር። በነገራችን ላይ ከዛ ውጭ እንግዲህ ዩናይትድ እንዲሁ ቶትናም በዩሮፓ ሊግ ዛሬ ወሳኝ ወሳኝ ጨዋታ አላቸው፣ እንዲሁ ቼልሲም ቢሆን። በኮንፈረንስ ሊግ ወሳኝ ጨዋታ አለው። ሁሉም የሚደረጉ ጨዋታዎች እንግዲህ ወደ ፍጻሜ ለመግባት የሚደረጉ የግማሽ ፍጻሜ መጀመሪያ ጨዋታዎች ናቸው። በተለይ አጠር አድርገን ዩናይትድ ላይ ትኩረት እናደርጋለን። ከበአካል ዳንኤል ጋር ነው ቆይታ የማደርገው አብራችሁ እንድትሆኑ በማክበር እንግዲህ ጠይቃለሁ። ዩቲብ ላይ ከሆናችሁ ደግሞ ፕሮግራሙ ላይ ካድርጉ ሀሳብ አስተያየት ሰጥታችሁ ጀምሩ። እናሁ ብለናል። ተጀመረ ፕሮግራማችን በአካል ይህ እንዴ ነብያለው ተገናኝተናል። እኔ እናንተ በሳምንታችን አለን አለን። እንዴት አለ ዴቭ አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። ያው ሰኞ ስታሙኝ ነበር አልነበረም? እያላቸው ያው የድምፅ መቆራረጥ ችግር ነው። የድምፅ መቆራረጡን ለማስተካከል የተደረገው ጥረት የተሳካ ይመስላል። እንግዲህ ተመልሻለሁ ለሁሉም። የተመለስኩበት የተመለስኩበት አጋጣሚ ደግሞ እጅግ እጅግ እጅግ ማራኪ የነበረውን የባርሴሎናና ኢንተርን ጨዋታ ከተከታተልን በኋላ መሆኑ ደግሞ ለእኔ የተለየ ያደርገዋል። በጣም በጣም የተዝናናውበት ጨዋታ ነው። አላቅም እንዲህ ምንድ ነው በስሜት በክለብ ድጋፍ ስሜት ውስጥ ሳትሆን የምትከታተለው ጨዋታ መቼም ትርጉሙ ላቅ ይላል አይደል? በተለይ እነሱ ለገለልተኛ ተመልካች ይሉታል። እና የወደድኩት ጨዋታ ነበር። እርግጠኛ ነኝ ወደዋል፣ በርካቶችም የወደዱት ይመስለኛል። ብዙ ትርጉም ያለው ጨዋታ ነበር። ስ ይህንን ጨዋታ እናንሳ። መቼም በየደቂቃው የተደረጉ ኢንሲደንቶችን ባናነሳም ጥቅል የራሳችን ስሜቶች ይኖረናል ብዬ አስባለሁ። ትክክል ዴቭ፣ ውጤቱ ሶስት ለሶስት መሆኑ ብቻ እኮ በቃ ካምባኮች ነበሩት። የሆነ አንደኛው ይመራል፣ አንደኛው ያስቆጥራል፣ እንደዚህ የሆነ ውጣ ውረድ እንዳለው ውጤቱ ሶስት ለሶስት መሆኑ ብቻ የሚናገር ይመስላል ዴቭ ራሱ። እንደዚህ ክላሲካል የሆኑ ወይም ክላሲክ ናቸው የሚባሉ ጨዋታዎች አሉና ምናልባት አንድ እግር ኳስ ወዳድ በአውሮፓ ቻምፒየንስ ሊግ የግማሽ ፈጻሚ የጨዋታዎች ሲባል ለሰው እያወጣ ሊያሳያቸው ከሚችላቸው ክሊፖች አንደኛው ይሄኛው ጨዋታ ሊሆን ይችላል የሚል የራሴን መላምት ነው። ትክክል ዴቭ በጣም እጅግ ገራሚ ጨዋታ ነበረ። ምክንያቱም ገና ግብ የተቆጠረው ሰላሳኛው ሰከንድ ነው። በአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ ፈጣኑ ግብ ነው የሚለውን ታሪክ ስትሰማ፣ ከዛ በኋላ ደግሞ እንዴት ነው ባርሴሎና እርግጥ ሜዳው ላይ ነው እየተጫወተ ያለው እንዴት ነው ምላሽ ይሰጣል ወይ ኢንተር? የመከላከል አፕሮች አለው፣ ይታወቃል፣ ጠንካራ ነው። ሲፈልጉ በሶስት አራት ሶስት ወይም በሶስት አምስት ሁለት አሰላለፍ አሰልጣኙ ቢቀርብም፣ ግን ደግሞ ሲፈልግ ከኋላ አምስት ይሆናል ይህን ነገር በቃ ባርሰሎናዎቹ እንዴት ነው እነ ላሚን ያማል እነ ራፊኒያ ከዛም ውጭ ደግሞ ፌራንቶሬዝ አይነት ተጫዋች እንዴት ነው መስበር የሚችሉት የሚለውን ነገር ትጠብቃለህ። ደግሞ ባርሰሎና ደግሞ በጣም ከጣፋጭ ድል በኋላ ነው የመጣው። ሪያል ማድሪድን ከ120 ደቂቃ ላስጨራሽ ትግል በኋላ ነበር አሸንፎው ወደዚህኛው ጨዋታ የመጣው እነሱ ያው ቅዳሜን የተጫወቱት ኢንተር እሁድ ነው። ስለዚህ አንድ ቀን በተሻለ ባርሴሎና ትላለህ። ደግሞ መቶ ሃያ ደቂቃ ደግሞ ተጫውቷል ባርሴሎና። ስለዚህ አንድ ቀኑ ራሱ በዛው ሊካካስ ይችላል ስላለ አስራ አንዱንም ተጫዋቾች አሰልጣኙ ሃንዚ ዲተርፍሊክ ፍሊክ በሙሉ ማድሪድን የገጠመውን ስኳድ በሙሉ ደግሞ ይዞ መምጣቱን ስትል፣ እንዴት ነው ፋቲግ የመሆን ነገር የመድከም ነገር ፕሬሲንጋቸውን የሚለውን ታነሳለህ በጣም በቃ ዘመናዊ እግር ኳስ የት እንደደረሰ ተጫዋቾች በሁለት በሶስት ቀን እንደዚህ አይነት ኢነርጂ እንዴት እንደሚያወጡ የሚያስገርም የካውንተር ፕሬሲንግን ከባርሰሎና በመጀመሪያዎቹ ደቂቃዎች ከተቆጠረባቸውም በኋላ ያንን ስንመለከት ነበር። ዴቭ ራሱ ኢንተር ሚላንም ቀላል ተጫዋቾችን አይደለም፣ አሰልጣኙ በሮማ በተሸነፉበት ጨዋታ የጨዋታው ኮኮብ የተባለው ሶስቱም ግቦች ላይ አስተዋጽኦ የነበረው ሁለት አስቆጥሮ አንድ ኳስ ያቀበለውና የጨዋታው ኮኮብ ከሱ በላይ ኮከብ ሊባል የሚችል ያለ አይመስለኝም። ኢቨን ላሚን ያማል እንደዚህ አይነት እንቅስቃሴም ቢያደርጉ ጀም ፍራይስ እጅግ ምርጥ ብቃት ነበር። ቱራም እንደዚሁ ባለፈው ጨዋታ ቋሚ አሰላለፍ ውስጥ አልነበረም። ቢሴክ የለም፣ ሚኪታሪያንም በተመሳሳይ ቋሚ አሰላለፍ ውስጥ ያልነበሩ ተጫዋቾች ናቸው፣ ሮማ ገጥመው በተሸነፉበት ጨዋታ። ስለዚህ ሁለቱም አሰልጣኞች ለዚህ ጨዋታ ትኩረት እንደሰጡ አንዳንድ ከጉዳት ጋር ከፊትነስ ጋር ችግር ያለባቸው ተጫዋቾችን ለማሳረፍ በተለይም በኢንተር በኩል የነበረን ፍላጎት ተመልክተናል። እንግዲህ ከዛም በኋላ ከግቡም በኋላ ባርሰሎናዎች የተሻለ ለመጨወት ጥረት ያደርጋሉ፣ ግን ደግሞ ግብ የሚያስቆጥረው ኢንተር ነው ዴቭ እና የባርሰሎናን የመከላከል ኦርጋናይዜሽን በአማካኝ ተከላካዮች ወይም በተከላካዮቹና በአማካኝ ክፍሉ መካከል ያሉ ቦታዎችን ራሱ ኢንተር ሚላን ደግሞ የሚጠቀምበትን ይሄ እነ ደንፍራይስን የሚጠቀምበትን መንገድ ስትመለከት እና ግቡም የተገኘበትን ሁኔታ ስትመለከት ራሱ ደንፍራይስ ከቆመ ኳስ ነው፣ እና ባርሴሎና የቆመ ኳስ አሁንም ክፍተት እንዳለ ከተቆጠሩ ሶስት ግቦች ሁለቱ ከቆመ ኳስ መገኘቱን ትመለከታለ። ከዛ ግን ደግሞ እንደ ላሚን ያማል አይነት አስደናቂ ተጫዋች ካለ እንደዚህ አይነት ግብ ትመለከታለ። ለ የሜሲ ታይፕ ነው። ሜሲ የሚያስቆጥራቸው አይነት ግቦች ናቸው። ይሄ ተጫዋች ዴቭ ገና በአስራ ሰባት ዓመቱ እንግዲህ ትልልቅ መድረኮች ላይ በትልልቅ ጨዋታዎቹ ቡድኖቹ ብሔራዊ ቡድኑም ሲፈልገው የሚጫወትበትም ክለብ ደግሞ ሲፈልገው መድረስ እንደሚችል በወሳኝ ሰዓት ወሳኝ ነገርን የሚጫወትባቸው ብሔራዊ ቡድን ወይም ክለብ መስጠት እንደሚችል ፈረንሳይ ከስፔን በነበረው ጨዋታ አስመልክቶናል። አሁንም ደግሞ እንደዚሁ ያስቆጠረው ኳስ የሰጡት ምላሽ እጅግ አስደናቂ ነበር። ባርሴሎና በጣም ፈጣን ነበር። ዲማርኮን አሳሩን ነበር ሲያበላ የላሚን ያማል ቦታ በቃ ዲማርኮ። እንደውም አሰልጣኙ አንዳንድ እንቅስቃሴዎች ላይ የሚኪታሪያንን ወደ ሚኪታሪያን በጣም ይደረብ ነበር አሌሳንድር ባስቶኒ ራሱ ወደ ጠጋ እያለ ሶስተኛው ወይም ግራው ቦታ ላይ የሚጫወተው ተከላካይ ነው፣ ግን ደግሞ ወደዚህ ወጣ እያለ እንዲጫወት ሲሆን የተመለከትንበት አጋጣሚ ነበር። ፔድሪ ዴፍኔ በጣም በየሳምንቱ በቃ የሚገርም ፓስ ነው ለራፊኒያ አመቻችቶ በጣም ግሩም ነው፣ እና ፌራን ቶሬስ ግብ አስቆጠረ። እንግዲህ ራፊኒያ ሀያ የጎል ተሳትፎ በአንድ የውድድር ዓመት የአውሮፓ ቻምፒየንስ ሊግ እንቅስቃሴ ይህን ያክል ተሳትፎ ያደረገ የመጀመሪያው ባርሴሎና ተጫዋች ሆኗል። ሊዮኔል ሜሲ የባርሴሎና የምንጊዜ ምርጡ ተጫዋች ራሱ 19 ግብ ነው እስካሁን በአንድ የውድድር ዓመት በቻምፒየንስ ሊግ ባስቆጠረውና እንደዚሁም ደግሞ ባመቻችቶ ባቀበለው ኳስ ማለት ነው። ይሄ ተጫዋች ራፊና ይሄንን ክብረ ወሰን ሰብሯል። 12 አስቆጥሮ ስምንት አሲስት አድርጎ እዚህ ቁጥር ላይ የደረሰበትን ብቃት ተመልክተናል። እንዳነሳሁት ከአቻውም በኋላ የባርሰሎናዎች እጅግ የተፋፋመ ይሄ ካውንተር ፕሬሲንጋቸው ኢንተሮች ኳሱን አይቆጣጠሩም፣ ግን በትራንዚሽን ለመሄድም ጥረት ሲደረግ ወዲያውኑ በፍጥነት ኳስ ነጥቆ ወደ ራፊኒያ እንደዚሁም ደግሞ ወደ ያማል ኳሶችን የማድረስ እና በዛ በመስመሮች የሚመጡ እንቅስቃሴ አማካኝ ክፍል ላይ ደብዘዝ ብሎ ነበረ። እንደ ከዚህ ቀደሙ አልነበረም። ዳኒ ኦልሞ እና ደግሞ መስመር ላይ የነበሩ ተጫዋቾች የነበራቸው እንቅስቃሴ ያንን ያስመለክተናል። ከዛ በኋላ ሁለተኛው አጋማሽ ላይ ዴፍ በተለይም ደግሞ አሰልጣኙ ጀራርድ ማርቲን ሊቸገር የሚችለው ተጫዋች ስለሆነ ቅያሬ ማድረግን ነበረ የመረጠውና እንግዲህ ከዛ በኋላ ቅያሬዎችን አድርጎ ራሆን የመሀል ተከላካይ አድርጎ ወደ ኢኒጎ ማርቲኔዝን የግራ ፉልባክ አድርጎት ጭምር ሲጫወት ተመልክተናል። ሁለተኛው አጋማሽ በዛ ነው የቀጠለው። የደምፍራይስ ግብ፣ የመጀመሪያውም ግብ፣ እያንዳንዱ ግቦች እጅግ ግሩም ናቸው። ዴቭ መግቢያችን ላይ ራሱ ማንሳት የነበረብን ስድስቱም አስደናቂ ግቦች መሆናቸውን እሱ ነው እኔ ደው ለማንሳት የፈለግኩት። እንደውም በእኔ ልክ ጨርስና እንደሱ እንደሱ ነገሮችን ነው አዎ ራፊና ሹት ያደረገበት እንደውም ይቆጫል አይደል? ዴቭ በኦንጎል በየአንሰው ምርምር እሱ አለ ለመቆጠሩ የመጨረሻውን ንክክ ያደረገው ግብ ጠባቂው ስለሆነ የግቡ መገኘት እሱ ስለሆነ፣ ግን የራፊና የኳስ አመታት ቴክኒክ የተለየ ነው። ዴቭ ከፍ አይለም ኳሱ ኢላማውን በደንብ ነው የሚጠብቀው። ወደ መስመሮች አይሄዱ መሃል ለመሃል ነው ግን በጣም ጠንካራ ነውና ለግብ ጠባቂዎች ለመያዝ አስቸጋሪ ኳስ እንደሆነ ተመልክተናል። የሚኪታሪያን ኳስ የተሻረበትን እንደውም ኮሜንታተሩ ሰምተው ከሆነ ደ በሌላ መንገድ ጎል ነው እያሉ ሲያነሱም ሰምተናል። በተለያየ መንገድ እኔ ጫማው አስር ቁጥር ይሆናል በአሜሪካ እንደዛ ስምን ቁጥር ጫማ ያረግድሮ ከወብሳይድ ያውሩም ነበር እያሉ ሲናገሩ እየሰማሁ ነበር። እና የላሚን ያማል አግዳሚ የመለሰበትን ኳስ ትመለከታለህ። እጅግ ምርጥ የምትለውን ጨዋታ በሁለቱም ቡድኖች እንደ ሁለቱም ቡድኖች አቀራረብ ተመልከተናል ልንል እንችላለን። ኢንተር ሚላን ከዚህ የተለየ አንጠብቅም። ከሜዳ ውጭ ነው የሚጫወተው። ኳስ የሚቆጣጠር እንደ ፔድሪ አይነት 360 ዲግሪ ኳስ ይዞ የሚሽከረከርብ ፍሬንኪ ዲዮንግ አይነት ተጫዋች አለ። የዲዮንግ ቁጥሮች እጅግ ይገርማሉ። በአይንም በጣም በቃ የሚገርም ብቃት ነበረ። ከባርሴሎና እየተመለከት ነው ዴቭ እና ፍጹም የምትለውን ብልጫ በተለይ በመጀመሪያ ከጎሎቹ ውጪ በእንቅስቃሴ በሌሎች ሜትሪክሶች አጠቃላይ በዘጠና ደቂቃውም ያለው 71 ለ29 ራሱ ላሚን ያማል 17 ኳሶችን በተቃራኒ ሳጥን ውስጥ ነክቷል። ዴቭ ኢንተር በዘጠና ደቂቃ የነኩት አስራ አምስት ኳስ ብቻ ነው። በሳጥን እሱ ብቻውን እንደ ቡድን ኢንተር ሚላን ከነኩት ሁሉ የሚበልጥ ቁጥር ነው፣ ሰላሳ ስድስት ነው። ባርሰሎና እንግዲህ ብዙ ታሪክ የተመዘገበበት ያነሳው የላሚን ያማል ቁጥሮች አንድ መቶ የደረሰበት ጨዋታ እጅግ የሚማረክ ጨዋታ ነበር፣ ያ ሁሉንም ያሟላ። ለምልህ እንግዲህ ልክ መግቢያ ላይ ምን እንደጠቀስኩት ሁለቱም ዘያቸው የተለያየ ነው። ርስ ኢንተር ሲመጣ በሶስት ጨዋታ ስኬታማ አልነበረም። ከሰሞኑ በሴሪያውም እንደተቀደመ ሰምተናል። እንግዲህ ናፖሊ ወስዶታል የበላይነቱን መሪነቱን። ይሄ ሁሉ ባለበት ሁኔታ ግን ለማንም ቲም አስቸጋሪ ነው። በተለይ ኦርጋናይዝ ሆኖ ሲከላከሉ በጣም አስቸጋሪ ናቸው። ጎል ከአንዳንድ ካገኙ ደግሞ ውጤት አስጠብቆ ለመውጣት የሚያደርጉት ጥረት ብዙ ጊዜ ይሳካላቸዋል። ለትልልቅ ቲሞች አይመቹም በተለይ በጥልቀት መከላከል ስለሚችሉ የሚል ነገር ይነሳል። እና ባርሴሎና ደግሞ እንዳልከው ከዚህ ትልቁ ከኤል ክላሲኮ ድል በኋላ መምጣቱ እና ቡድን ውስጥ ያሉ ተጫዋቾች በተለይ ይሄ ምንድን ነው ማራኪ በሆነ እንቅስቃሴ ቀልብን እየሳቡ እንዴት ቡድኖችን ከጥቅም ውጭ እንደሚያደርጉ በደንብ እያየን ያለንበት ሁኔታ ስላለ ምን ይሆናል ሁሉም የሚናፍቀው ነበር። ግን እንዳልነው ልክ አንተም እንደጠቀስከው በራሳቸው ዘዬ ሁለቱም ለተመልካች በቃ አሪፍ የሆነ በደንብ ተዝናንተበት ቁጭ ብለህ ጊዜህን ወስደህ ልታየው የምትችለውን ጌም ሰጥተውን ወጥተዋል ብዬ ነው የማምነው። እንደጠቀስከው ጎሎቹ እያንዳንዱ ጎል ላይ ያላቸው ነገሮች እንግዲህ የመጀመሪያው ጎሎች ፍሊክ ጎሏ እጅግ አስደናቂ ነች። ድንገት እንዴት እንደሚመጡ ኢንተሮች ይገርማል። በተለይ ይሄ ሃይላይንን የባርሴሎናን እንግዲህ ለዘይቤያቸው ሙት ናቸው። ምንም ሆነ ምንም ኢቨን ያ ሁሉ ነገር ሆኖ ሶስት ለሶስት ሆኖ ለአራተኛ ጎል በሚሄዱበት ሰዓት አራተኛ ጎል እንኳን ሊያስተናገዱ በጣም ተቃርበው በዚሁ ዘይቤያቸው ነበር የሚቀጥሉት። ይገርማል። አንዳንድ ጊዜ ለፍልስፍና የምትከፍለው መስዋዕትነትና ሃይላይናቸው እንዴት ሲሰበር እንደነበር አይተናል። ያ ጎል አስደናቂ ነበር። የጭንቅላት ጎሎቹ አስደናቂ ነበር። ኦፍኮርስ ጭንቅላት ጎሉ ላይ ስክ ላለመውሰድ ተከላካዩ የሸሸበት መንገድ ይገርማል። እና በቀላሉ ሊነፋል ይችል ነበር ኢቨን ወደ ኳሱ የምትጠጋበት ሂደት ቢኖር ኖሮ ይህንን ታስባለ። ግን ይሄ ጎል ሳያንስ ደግሞ የላሚን የማል አስደናቂ ጎል እጅግ የሚገርም ነው። በአስራ ሰባት ዓመት ይህን አይነት አስደናቂ ነገር መፈጸም እጅግ በጣም ይከብዳልና ከቅዱስ ጋር ነበር ከኔው ልጅ ጋር እያየው ነበር፣ የነበረውና ክኒማጀን አለኝ ይሄ ልጅ በኔ ከኔ አንድ አመት ያንሳላልና ወዲያው ውስጤ የመጣው እንግዲህ በቃ እሱ እንኳን ምን ያህል እንደተረዳውና ለነገሩ የሰጠውን ክብደት የምታይበት ሁኔታ ነውና አስደናቂ ጎል ነው። ከዛ በኋላ ሁለት ብረት የመለሱበትንም ጎሎች ማን ነው እንቅስቃሴዎችንም ስታይ፣ በሁለት ተጫዋቾች መካከል በቅጽበት እየወጣ የሚሞክራቸውን አደገኛ እንቅስቃሴዎች ስታይ፣ ይሄ ልጅ ምን ያህል አስደናቂ እንደሆነ ከፊት ለፊቱ ምን ያህል በጣም ብሩህ ጊዜ እንዳለው ታያለህና ከነ ቴሪ ሄንሪ ጋርም ንግግር ያደርግ ነበር። ከጨዋታው በኋላ ከሲቢኤስ ቴሌቪዥን ጋር በቃ ማዝናናት አንዱ አላማው እንደሆነ በቃ ለተመልካች አንድ በጎ ነገር ቆንጆ ነገር መስጠት ራሱ የእሱ ፍልስፍና እንደሆነ ሲገልጽ ሰምቼዋለሁና እንግዲህ ሶስት ዋንጫዎችን ኦልሬዲ በ25 ዓመቱ አሳክቷል 25 ጎሎችን አስቆጥሯል ለስፔን ብሔራዊ ቡድንም ለባርሰሎናም ኮዲው ከፍለፊቱ በጣም የተንቆጠቆጠ ጊዜ እንዳለው ኮዲው ሁሉንም ዋው እያሰኘ ያለ ልጅ እንደሆነ ታያለህና ይሄ ሁሉ ባለበት ሁኔታ ደግሞ የሌሎችንም እንቅስቃሴ እንደገና ጎሎች የሚፈጠሩበትን የጠቀስካቸውን እንቅስቃሴዎች ስታይ ምን ያህል ይሄ ጨዋታ በቃ ለተመልካች ቀልብ ይስብ እንደነበረ በሁለቱም በኩል በራሳቸው ዘይቤ ጎሎች ለማግኘት የሚያደርጉት ጥረት በጣም የሚገርም እንደሆነ ታያለህና ፉርሽ የሆኑ ሁለት ነገሮች እንዴት ባርሴሎና ይሄንን የኢንተር የተከላካይ መስመር ይሰብራል ነበረ ጥያቄው። ሶስት ጎል ብቻ ሳይሆን በርካታ እድሎች ፈጥሯል፣ ያልተፈጸሙትን ከግምት ውስጥ አስገብተህ ስለዚህ የኢንተርም ተከላካይ ቢሆን ጥያቄ ውስጥ ሊገባ እንደሚችል ጥያቄ ታነሳለ። ባርሴሎናም ቢሆን እንግዲህ እንዴት ነው ተከላካይ መስመሩ ላይ ጨዋታዎችን ተቆጣጥሮ ሊወጣ የሚችሉ የሚለው ጥያቄ ይነሳል። ግን የኢንተር አጥቂዎች ኳሊቲን ደግሞ ሁም ደግሞ ከተከላካይ መስመር የመጡ እንደ ደንፍሬስ አይነት እንዲላቱ ክም ሰርቶ ሊወጣ ነበር። በዚህ አጋጣሚ ሶስተኛም ጎል ያስቆጠረ የነበረበት ሂደት አለና የጨዋታውን ኮኮቦን የወጣበትን ሂደት ስታይ ይሄም ፉርሽ የሆነ ነገር ነው የምታይው እና ይሄ ጨዋታ እንዳልነው ሚዛኑን እጅግ የጠበቀ ቀጠሮ በጣም የጠበቀ መዝናናት ለፈለገ ከባርሰሎና እጅግ ቲኪታካ የተሞላውና በጣም ማራ የሀኪ እንቅስቃሴ ብዙ ያተረፈበት በሁለት ሶስት እንቅስቃሴዎች ደግሞ በተቃራኒው ሄደ። በራስ ዘይቤ እንዴት ጎሎችን ማስቆጠር እንደምትችል እንዴት ተጋጣሚ ማጨናነቅ እንደምትችል ደግሞ ከኢንተሮች በደንብ የታዘብንበት ነው እና የመልሱ ጨዋታ እርግጥም በቃ ሀምሳ ሀምሳ ነው ብለው ሁሉም ቢናገሩ አይገርምኝም። አሁን አሁን እያየን ይመስለኛል። አርሰናል ማድሪድ ሜዳ ሄዶ ያሁሉ ጩኸት ባለበት የራሱን ጨዋታ ተጫውቶ ወጥቷል። ፓሪስ ሴን ጀርሜን በማክሰኞ ጨዋታ ከአርሰናል ጋር ባደረገው ጨዋታ የስቴዲየሙ ድባብ ብላብላ የሚባለው ነገር ሁሉ አሁን አውሮፓ ላይ ፉርሽ መሆኑን በደንብ አሳይቷል። ሉካምፕ ላይ መጥቶ ኢንተር ሶስት ጎሎች አስቆጠረ ትናንትና እያየን ነበር። እና የደጋፊ ጩኸት፣ ጫጫታ ምናምን የሚባለው ነገር እንደማይሰራ ነው የምታየው። እና የፈለገ አጀብ ቢኖርብህ የፈለገ አስራ ሁለተኛ አስራ ሶስት ያ ደጋፊ ያለ ቢባልም አሁን የቡድኖች ኳሊቲ እያየን ያለ ነው። ተጋጣሚ ሜዳ ላይም ሄደው ምንም ነገር ሊፈጥሩ እንደሚችሉ ነው ምልህ ምስክርነት መስጠት የምንችለው። እና ባርሴሎናም ሄደው እንግዲህ ኢንተር ላይ የሆነ ነገር ሊፈጥር ይችላል። በእርግጥ በሁለቱም ረገድ ስታይ ሊቆጩ የሚችልበት ትልልቅ ነገር አለ ብለህ ታስባለህ። ሁለት ለዜሮ መርቶ ኢንተር ባርሴሎና ሁለት የመጣ ከዛ በኋላ ሶስተኛ ሚኒተር አገባ ከዛም ባርሴሎና ነው የመጣውና ይህንን ጨዋታ አሸንፎ አለመውጣቱ በጣም ያስቆጨዋል። በዛው ልክ ደግሞ ኑ ካምፕ መሆኑን ታሳቢ ስታደርግ ከሶስት ለሶስት በላይ በሜዳው ድል ፈጥሮ መውጣት እንደነበረበት ደግሞ ባርሴሎና ሲያስብ፣ እነሱም በራሳቸው መንገድ የሚቆጩበት ነገር ያለ ይመስላል። ግን እጅግ በጣም የያዝናናኝ ጨዋታ ነበር ብዬ ባልፎ ብቻ ባጭሩ የሚቀል ይመስለኛል በአካል። ትክክል የመልሱ ጨዋታ እጅግ ይጠበቃለው ይሄ በእንግዲህ የባርሰሎና ኦሎምፒክ የተደረገበት ስቴዲየም ላይ የተጫወተ ባርሰሎና ወይ አሁን ባርሰሎና በራሱ በስሙ ነው የባርሰሎና ሜዳ ተብሎ ነው የሚጠራው እና ይሄ ሞንቲዎች ነው አይደለም የሚሉት ስቴዲየሙ ይሄን ስቴዲየም እዚህ ሜዳ ላይ ተጫውቶ ነው እንግዲህ ባርሰሎና ሶስት ለሶስት የተለያዩ አሁን ወደ ጣሊያን ደግሞ ሲያመራ ደ ሀምሳ ሀምሳ የሆነ እድል ይዞ የተለየ ነገር ምናልባት የኳስ ቁጥጥር እድገት በኢንተር ሚላን በኩል ልንመለከት እንችላለን፣ ግን ደግሞ የባርሰሎና የማጥቃት እንቅስቃሴ አሁንም የሚቆም አይመስልም። ማድሪድ ባርሰሎናም ያገባል፣ ኢንተር ሚላንም ሊያገባ ይችላል። እንግዲህ እነ ፓው ኩባርሲ እጅግ ምርጥ ነበረ በእንቅስቃሴ ረገድ ዴቭ አንድ ኳስ ብሎክ ያደረገበት እንዴት በዚህ እድሜው አስደናቂ እንደሆነ ኩባርሲ ባርሰሎና የወደፊት ትልቁ የባርሰሎና አምበል እንደሚሆን ከወዲሁ ልትገምት ትችላለህ። ይሄ ተጫዋችና እነሱ ግቦችን ሊያስተናግዱ ይችላሉ። አሁን እንደ ዡልኩ እንዲህ አይነት ተጫዋች ተጎድቷል። እሱን በየትኛው ተጫዋች ይሞላዋል ይሸፍነዋል የሚለውም ጉዳይ ራሱ ሌላ ጥያቄ ነው ኤሪክ ጋርሲያ ይሄን ነገር መሸፈን ይችላል እጅግ ትልቅ ጥያቄ ይሆናልና፣ 50 50 የምትለው በተለይም ከአርሰናልና ከፓሪስ ሴን ዠርመ ጨዋታ የበለጠ 50 50 ሆኖ ያለቀው የቻምፒየንስ ሊግ ግማሽ ፍጻሜ የመጀመሪያ ዞር ጨዋታ ይሄኛው ይመስል። ያኛውማ 70 30 በላይ እኮ ድል ሰጥዋል። እንደውም እንደ እንትንህ ነው እንደሚሰማ ስሜት ይለያይ ይሆናል እንጂ ኦሬዲ ኮ ፒጄ እዚህ መጥቶ አንድ ኦልሬዲ አግብቶ ሄዷል። ኦፍ ኮርስ ለሚገልበት ቅርብ ነው። አንድ ጎል አንድ ደቂቃ ነው። ደጋግመን እንደምንለው ግን ሜዳው ላይ ጨዋታን እንደማድረግ በዚህ ላይ ደግሞ አርሰናል ሜዳ ላይ መጥተው ኳሱን የተቆጣጠሩበትን መንገድ ስታይ፣ እንግዲህ ይህንን የኳስ ቁጥጥር ወይም ደግሞ ልክ አሁን ኢንተሮች የባርሴሎናን የኋላ መስመር እንዴት እየሰበሩ በቀላሉ ይገቡ እንደነበረ ኤሚሬትስ ላይ ተግብር ያቃትህን ነገር እዚህ መተግበር የምትችል እና ከኋላ ደግሞ በተቻለ መጠን ኮምፓክቶን መውጣት የማትችል ከሆነ አርሰናል ፈተናው ከባድ ነው። ለዚህም ነው ፐርሰንቱን እኮ ከፍ ያደርጉታል፣ ሰባ ሰላሳ ሰማኒያ ሀያ ለፓሪስ ጀርሜን የሚሰጡ አሉ። ኦፍኮርስ በእግር ኳስ ምንም ነገር ሊፈጠር ይችላል። አርሰናል ልክ ፔጂዎች በሁለተኛው በሶስተኛው ደቂቃ እንዳስቆጠሩት ሁሉ ጎል አስቆጥሮ የራሱን እድል ሊሞክር የሚችልበት እድል ሰፊ ነው ብለ ታስባለ ግን ይሄኛው ሜትሪክስ ይሄኛው ሜትሪክስ ሶስት ለሶስት እንደወጡት እንደ ባርሳና ኢንተር ስሌት ይሄዳል የሚል እኔ የግል እምነት የለኝም። አላቅም እንግዲህ በዛኛው ልክ አይሆንም፣ ግን ደግሞ አሁን በጨዋታው እኮ የተወሰኑ ራሱ አሰልጣኙም እንደተናገረው የሆኑ ሞመንቶች ላይ በ አርሰናል ብልጫ ተወስዶብን ነበር የሚል ሀሳብን አሰልጣኙ ሲናገር ነበር። ይጠብቃለሁ ዘጠና ደቂቃን አይጨርስም። ግን ደግሞ እነዛ ሁኔታዎች ላይ ዴቭ እነፓቾ እንዴት ሲቸገሩ እንደነበር ትመለከታለህና የሆነ ነገር በአርሰናል በኩል ካለ ጨዋታው እና ደግሞ አርሰናል ያለውም ይሄ የጥራት ሁኔታ አሁን የሚመለሱ ተጫዋቾች አሉ ብላ ብላ እነዚህ ነገሮች ልታነሳ ትችላለን እና እሱኛውም ጨዋታ እንደዚሁ እንግዲህ በ ያው እንዳልከው ሰባ ሰላሳ በሚለው እናቆየው እና ጨዋታ ግን ይህኛው ጨዋታ ግን እጅግ በቃ ክፍት ሆኖ ኢንተር ሶስት ላ ደግሞ ቻምፒየንስ ሊግ ራሱ ፎርማቱ መቀየሩ ትልቅ ተጽዕኖ አድርጓል፣ አይደል ይሄ አወይ ቦል ምናምን ስለሌለ ተሸናምሶ ብቻ ነው ማለፍ። በጣም ጥሩ ጥሩ እንትን ነው ባዘው እርግጠኛ ሆኜ ነው የምነግር። በጣም ብዙ ቲሞች የወደዱት ይመስለኛል ይሄን። አሁን አርሰን ቬንገር ናቸው እንደዚህ አይነት ሲያነሱ የነበረውና ተከላክለው የሚጫወቱ ቡድኖች እንደዚህ አይነት ነገሮችን ብዙ አያበረታቱም እና ከዛ አንጻር ሊሆን ይችላል። እጅግ ምርጥ ጨዋታ ነበረ፣ በደንብ የተዝናናንበት ጨዋታ ነበር ብለን ማለፍ እንችላለን። ያ ሀያ ደቂቃ ያህል እንግዲህ የባርሴሎና ጉዳይ በደንብ አፋችንን አስከፍቶናል። በደንብ ነው እንግዲህ ያነሳ ነው። ይሄንን ጨዋታ የሚጠበቀው እንግዲህ የዩናይትድ ጉዳይ ነው። ዛሬ ዩናይትድ ብቻ አይደለም፣ በእርግጥ ቶትናምም ወሳኝ ጨዋታ አለው። ግን ከቢልባው የሚደረገው ጨዋታ፣ የመጀመሪያው ጨዋታ ያው ወደ እንግዲህ ባስኩ ክለብ ሄዶ የሚያደርገው ነው። ዩናይትድ ዩናይትድን መገመት ከባድ ነው። ወደዚህ ዋንጫ ግማሽ ፍጻሜ የመጣበት መንገድ በራሱ ኦልትራፎርድ ላይ እጅግ አስደናቂ ነበር። የሊዮን የስድስቱ ደቂቃ ድራማ ብዙ ያስባለ ነው ብዙ የተባለለት እንደነበር ሁላችንም እናስታውሳለን። በእርግጠኝነት እንዲህ አይነት ልብ ሰቃይ ነገር በቀላሉ ደግሞ ደጋግሞ ይመጣል የሚል እምነት የለኝም። አሳክተውታል እዚህ ደረጃ መድረሳቸውን ስታስብ እንግዲህ ሁሉም የሚያለመው በተለይም የአሰልጣኙም ስራ ቀለል የሚልላቸው ፍጻሜ ደርሰው ይህንን ዓመት በዋንጫ ቢያጠናቅቁ ነው። ለመልሶ ግንባታ ለክለቡም በትልቁ ግንባታ ቁልፉ ነው የሚባለው። እንግዲህ እንዲህ በደከሙበት እንዲህ በዋዠቁበት እንዲህ እንግዲህ ከወገበታች በሆኑበት ዓመት ላይ አንድ የሆነ የሚጨበጥ ነገር ቢያገኙ የሚለው ነው። እና ይሳካ ላይሳካ ምናነሳለን አንዳንድ ሀሳቦች እዚህ ላይ ንሰንዘብ። ትልቁ መነጋገሪያ ዴቭ የኒኮ ዊሊያምስ የቡድኖ ምርጡ ተጫዋች አትሌቲክ ቢልባው ምርጡ ተጫዋች ኒኮ ዊሊያምስ ከጉዳት ያለፉት ጨዋታዎች አምልጦት ነበር ነው። አሁን ወደዚህኛው ጨዋታ ይመጣል የሚል ነገር ተሰምቷል። ላስፓልማስን አንድ ለዜሮ ባሸነፉበት መርሃ ግብር ይሄ ጨዋታ እንግዲህ ዴቭ ከሁለቱ ለማን የበለጠ ብትል ያው ለዩናይትድ ነው። ዩናይትድ ባቆራ ቻምፒየንስ ሊግ መግቢያ ነው። አትሌቲክ ቢልባው ሊጉ ላይ ባለው የነጥብ ብዛት እንደዚሁም ደግሞ ካለበትም ደረጃ አንፃር የቻምፒየንስ ሊግ ቦታን ይዞ የመጨረስ እድሉ እጅግ ሰፊ ነው። ከተከታዩ ቪያሪያል በአምስት ነጥቦች ከፍ ብሏል። አምስት ቀሪ ጨዋታዎች አሉት በላሊጋው እና ይህን ነገር አሳክቶ የሚጨርስበት እድል እንዳለ ትመለከታለህ። ስለዚህ ይሄ ማለት ደግሞ እንግዲህ ራሱ የአትሌት ቢልባኦ ለዋንጫ ወይም በዋንጫ ውድድር አመቱን ለማጠናቀቅ የሚያደርገው እንቅስቃሴ ነው። ለዩናይትድ ግን ብዙ ነገሮች አሉት። አሰልጣኙ የተናገረው ዩናይትድን መወከል የሚፈልግ ተጫዋችን ነው እንጂ አንድ ስፔሲፊክ የሆነ ውድድር ላይ መሳተፍ ፈልጋለሁ የሚል ተጫዋችን አናስፈርምም የሚል ሀሳብን ከቪክቶር ዮኬሬስ ጋር በተገናኘ ሰጥቷልና። ያው ይሄ ሀሳብ ለዩናይትድ ካለው ነገር አንጻር ግን ደግሞ ሪያሊቲ ውሱ ነው ወይ ስትል የትኛ ተጫዋች አሁን ቻምፒየንስ ሊግ ይልሃል? ኦፍኮርስ የሚቀርበው የገንዘብ ሁኔታ አንዳንድ ተጫዋቾች ወደ ገንዘቡም ትኩረት አድርገው ቅያሬ ሊያደርጉ ይችላል። ወደ ሌላ ክለብ ሊያመሩ የሚችሉበት እድል ይኖራል። ሁለቱ ቡድኖች ዴቭ 2012 ላይ ምናልባት በኔ እይታ ዴቭ ባርሰሎና ማንቸስተር ዩናይትድን ሶስት ለአንድ ያሸነፈበት የ2011 የአውሮፓ ቻምፒየንስ ሊግ የወምብሌ ፍጻሜ ታስታውሷለ ከዛ በኋላ ማንቸስተር ዩናይትድ በሰር አሌክስ ጊዜ እጅግ የተፈተነበት የተቸገረበት ጨዋታ ብትለኝ ሁሌ አእምሮ ላይ የሚመጣው በቤልሳ የሚመራው አትሌቲክ ቢልባው ሁለት ለአንድ ሳን ማሜስ ላይ፣ እንደውም ውጤቱ ሁለት ለአንድ ብቻ ማለቁ እጅግ ዩናይትድን እድለኛ ያስብለው ነበር። በደርሶ መልስ አሸነፈው ቢልባው አልፏል። ግን ደግሞ ሳን ማሜስ ላይ ሁለት ለአንድ ሩኒ ያስቆጥሮ አንድ ግብ ጨዋታው ሁለት ለአንድ ተጠናቀቀ እንጂ ከዛ በላይ በሰፊ የግብ ልዩነት የሚጠናቀቅ ጨዋታ ነበር። ያኔ እነ ሃቪ ማርቲኔስ፣ አንደር ሄሬራ፣ ኢከር ሙናይን፣ ሱሳያታ፣ ፈርናንዶ ዮሬንታ የነ ተጫዋቾች በቡድን ውስጥ የተመለከትንበትን አስገራሚ የኳስ ክብብል በቃ የማንቸስተር አማካኝ ክፍልን እነ ካሪክን እንዴት አፍዝዟቸው እንደነበር በዛ ጨዋታ የምናስታውሰው ነው። እንግዲህ ከአስር ጨዋታ ሰባት ድል ሳንማሜስ ላይ አስመዝግበዋል። የዘንድሮ ዩሮፓ ሊግ ደግሞ ፍጻሜ የሚደረገው እዛው ሳንማሜስ ላይ ነው። ስለዚህ ራሳቸው የሚደግሱት ጨዋታ ፍጻሜ ላይ መገኘትን ያልማሉ። ግን ደግሞ በዚህ ውድድር አስደናቂ ሆነው ማንቸስተር ዩናይትድን ይገጥማሉ። ዴፍ ምንም ቢሆን ምንም ባለፈው፣ አሁን ተጫዋቹ ኮረንቴን ቶሊሶ በቀይ ካርድ ባይወጣ ልትል ትችላለህ። ብዙ ነገሮችን በሊዮን በኩል ልታነሳት ትችላለህ። ግን ጨዋታው ያለቀው በማንቸስተር ዩናይትድ አሸናፊነት ስለሆነ ዩናይትድ ደግሞ በምቾት ነው። ለምሳሌ ሶሴዳደን ያሸነፈበት በምቾት እንደነበር እናስተውሳለና ስፔኖች ምናልባት ሶሴዳደን የረታበትን ሁኔታ ስታይ የልብ ልብ እዚሁ ሳንማሜስ ላይ በአጠቃላይ ደግሞ ቢልባው ላይ እንዲሰማቸው ያደርጋል። መመልከት ያለብን ይመስለኛል። እና አማድ ያለ ወደ ልምምድ ተመልሰዋል። ሪስክ ላያወስዱ ይችላሉ የሚል ነገር አለ። በእርግጠኝነት የተነገረ ነገር የለም። ባለፈው በቦርንማውዝ ጨዋታ በሃይ ፕሬሲንግ ተጫውተናል። ያንን ነገር ልንተገብር እንችላለን ግን ደግሞ እንደ ተጋጣሚያችን ነው ብሏል አሰልጣኙ። እና ዩናይትድን በደንብ መመልከት የሚያጓጓ ይመስላል ዴቭ። ያ እናብቃ እንግዲህ ፕሮግራማችን ሀያ አምስት ሰዓት ደቂቃ ነው። ለሌሎች የብስራት ኤፍ ኤም ፕሮግራሞችም እድል መስጠት አለብን። አሊያ ደግሞ ፕሮግራሙንም እንደ ተንጠለጠለ አየር ላይ ሳይቋጭ እንዳይቋረጥ በሚል ነው። እንግዲህ ዩናይትድ ብቻ ሳይሆን ቸልሲም ጨዋታ አለው፣ ቶተናምም እንዲሁም የዩሮፓ ሊግ ግማሽ ፍጻሜ ጨዋታ አለው። እንደ ምርጫቸው እንግዲህ አድማጭ ተመልካቾች ሊታዘቡ፣ ሊመለከቱ፣ ሊከታተሉ ይችላሉ። ሁሉም እንደ ፍላጎቶቻቸው እንግዲህ መልካም እድል እንዲገጥማቸው እንመኛለን። ኤችዲ ስፖርቶች ነበርን። ተወዳጁ በስርዓት ኤፍ ኤም አንድ መቶ አንድ ነጥብ አንድ ላይ ሰማችሁን። ቅዳሜ እንግዲህ ማለዳ ደግሞ ተመልሰን እንመጣለን በተለመደው ፕሮግራማችን። በአካል አመሰገንኩኝ። መልካም ጊዜ ብያለሁ። ሰላም። ወደ መልካም ጊዜ ለአንተ።